አስራት ሲባል ገንዘብ ማስገባት ብቻ ላይ የሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። በመጀመሪያ ሁላችንም የምናውቃቸው እውቀቶች በሙሉ ኢትስ ጀስት ፕሮግራሚንግ ናቸው የተነገረን ነገር እንጂ ራሳችን ፈልገን አውቀን ተረድተናቸው የምናደርጋቸው ነገሮች አይደሉም። አብዛኛው የምናደርጋቸው ነገሮች ተብለን ወይ ደግሞ ሲደረግ አይተን እንጂ ገብቶን አይደለም። ይሄን ደግሞ የምንለዋለን ፕሮግራሚንግ እንለዋለን። ይሄ በኢንቫይሮንመንት በተለያዩ ነገሮች ስናድግ ተጭነውብን እውነት ነው ትክክል ነው ብለን የተቀበልናቸው ነገሮች እንጂ ሪሊ ህይወት ላይ ትክክለኛ ነገሮች ሆኖ አይደለም የምናገኘው ላይ 10 ፐርሰንት ማለት ምን ማለት ነው በመጀመሪያ ፈጣሪ ሲባል እንዴት ነው አንደርስታንድ የምታደርጉት የሆነ ሰማይ ቤት ያለ ከላይ እንዲቆመው እንደሚያየን ምናምን ብቻ እኛን ከሱ ሰፓሬት አድርገን ነው ብዙ ጊዜ የምናስበው ግን እኔም በፊት ሳላውቅ በቃ ሰማይ ያለ ምናምን ነገር ስለሚመስልኝ በቃ ሰማይ ሰማይ እያየው ፈጣሪ ሆይ ግን ምናምን ብዬ እጄን ሁላ ወደ ላይ አይነት ነገር እና it's just programming እጄ ፈጣሪ ያለው ውስጣችሁ ነው። ቅርባችን ነው ያለው፣ የትም ቦታ አይደለም it's just frequency የትም አይደለም ያለው እኛ ጋር ነው ያለው። ያ ማለት ምን ማለት ነው? ፈጣሪን አንደርስታንድ ለማድረግ እሱ ለመረዳት ከፈለጋችሁ ለ spirit ማወቅ አለብን፣ ስለ energy ማወቅ አለብን። ስለ frequency ስለ vibration ካልተረዳን በጣም ከባድ ነው ነገሮችን ለመረዳት። ታውቃላችሁ ፈጣሪ ጋር ጊዜ ምናምን የሚባል የሚባል ነገር እንደሌለ፣ ታይም ስፔስ እሱ ጋር የለም። ታውቃላችሁ። ያ ማለት እኛ ሰኞ፣ ማክሰኞ፣ ቀን አንድ፣ ሁለት፣ ሰላሳ ምናምን ብለን የምንቆጥራቸው ነገሮች እሱ ጋር አይሰሩም። ጭራሽ እሱ ጋር ጊዜ የለም፣ ታይም የለም ምናምን ጭራሽ ማለት ነው። ያ ማለት ምን ማለት መስጠትም ካለባችሁ፣ ነገሮችን መረዳትም ካለባችሁ እዚህ በአይን በአፍንጫችሁ በዚህ በስሜት ህዋሳታችን ሳይሆን በማይታየው ዓለም ላይ ያለውን ያንን ኢነርጂ ሌቭል በደንብ አንደርስታንድ ማድረግ አለባቸው ማለት። ጊዜ ታይም ስፔስ ምናምን ነገር የሌሉት ነገሮች ደግሞ ምንድን ናቸው? ይጀስት ኢነርጂ ነው በቃ፣ ፍሪኩንሲ ምናምን። አሁን ይሄ የምትቆጥሩት ምናምን ነገር አይደለም። አንደርስታንድ የምናደርገው ጉዳይም አይደለም እንደዚህ። ስለሱ ደግሞ በደንብ ለማወቅ ኮቺንግ መምጣት ችላላችሁ ብያችኋለሁ። ከዛ ውጭ ግን ራሳችሁ ራሱ አጥኑ። ጊዜ ምንድን ነው? ኢነርጂ ምንድን ነው? ታይም ስፔስ ምናምን ብቻ ለመቀበል ትንሽ የሚከብዳችሁ ሰዎች ካላችሁ፣ ተቀበላችሁት አልተቀበላችሁት ሁሌ አብሮን የሚኖር ነገር ነው። ስልክ ምናምን ነገር ስትደዋወሉ እንዴት ግን ከርቀት ደውዬ እንዴት ሊጠራ ይችላል? እንዴት ልነጋገር እንችላለን? ብላችሁ ጠይቃችሁ አታውቁም። ጀስት እንደሚሰራ ታውቃላችሁ። ማለት ስለዚህ ጉዳይ አንደርስታንድ አድርጎ ከልቤ ነው ምን ማለት ነው ስንል፣ ከምናገኘው አስር ፐርሰንት ላይ መስጠት ሲባል በመጀመሪያ ደረጃ ጊዜ ነው፣ ታይማችሁን ማለት ነው። ማለት ሀያ አራት ሰዓት አላችሁ፣ ሰላሳ ቀን ሙሉ አለ ሰው፣ በየቀኑ ከፋፍሉትና፣ ለምሳሌ ዛሬ ሀያ አራት ሰዓት አለኝ። ስለዚህ ከሀያ አራት ሰዓቴ ውስጥ አስር ፐርሰንቱን ለፈጣሪ ስራዬ ብዬ ማንበብ አለብኝ። ምን መጽሐፍ ቅዱስ ሊሆን ይችላል። ሙስሊም ከሆናችሁ ደግሞ ቁርአን ማንበብ ሊሆን ይችላል፣ ዱዓ ማድረግ ሊሆን ይችላል። ብቻ በየሃይማኖታችሁ ፈጣሪ ልታስታውሱበት የምትችሉበት አይነት ሞመንት ላይ ገብታችሁ ማመስገል ሊሆን ይችላል፣ እሱን ማሰብ ሊሆን ይችላል። ሜቢ አላቅም ደግሞ መዝሙር መስማት ሊሆን ይችላል። ብቻ ወይ ደግሞ ሳይለንስ ታይም ሜዲቴሽን ሊሆን ይችላል፣ የጽሞና ጊዜ ብቻ ራሳችሁ በጽሞና ስላችሁ ይሄ ስራ እየሰራችሁ የሆነ ነገር እያደረጋችሁ፣ በጎን የሆነ ነገር መስማት፣ ማየት ምናምን ነገር እያሰብኩ ነው የሚባል ነገር የለም። ስራዬ ብላችሁ ኢንቴንሽናሊ ኢንቴንሽናሊ ማድረግ። አንዳንድ ሰዎች አሉ፣ አስራ አንድ ሰዓት ተነስተው ዳዊት የሚደግሙ ሰዎች አሉ ብቻ ጸሎት የሚጸልዩ አሉ። በራሳችሁ መንገድ የጸሎት አደራረግ ይኖራችኋል። የ24 ሰዓታችሁን 10 ፐርሰንት ግዴታ መስጠት አለባችሁ። ያ ማለት ሜይ ቢ ሁለት ሰዓትና ከዛ በላይ ለፈጣሪ ስራ የብላችሁ መስጠት አለባችሁ ማለት ነው። አይደለም ሁለት ሰዓት አምስት ደቂቃ ራሱ ፈጣሪ ለማሰቢያ ጊዜ ሌለው ሰዋል ታየዋለ፣ ላይፍም ምስቅልቅሉ ይወጣል። ሌላኛው ደግሞ ስፔስ ነው፣ ቦታ ማለት ነው። ያ ማለት ደግሞ ምን ማለት ነው? ቤታችሁ ውስጥ የተከበረ ሊጸለይበት የሚገባ ጭቅጭቅ ማይደረግበት የማይደረግበት ማንኛውም ሰው የማይገባበት በባዶ እግራችሁ የምትገቡበት ማለት የተቀደሰች ቦታ ማዘጋጀት አለባችሁ። ለማ ካላችሁ ለፈጣሪ ማለት ነው። ባለ አንድ መኝታ ባለ ሁለት መኝታ የሆነ አይነት ቤት ውስጥ የምትኖሩ ሰዎች ካላችሁ ሳሎን መኝታ ቤት ማድርበት ነው፣ ምግብ ምበላበት ነው፣ ኪችን ነው፣ ምናምን ሽንት ቤት ነው ብላችሁ እንደምትቆጥሩት ሁሉ ፈጣሪን የምታስቡበት ማለት የምትጸልዩበት ሊሆን ይችላል። ለሱ ስራዬ ብላችሁ ያንድን ቦታ ለሱ የተቀደሰ ቦታ ማለት በቃ የሚዘጋ ምናምን ማለት ነው፣ የሚጸዳ ጭራሽ በጫማ የማይገባበት፣ ትክክል ያልሆኑ ንግግሮችን በጭራሽ የማታካሂዱበት። ማለት ለምሳሌ ቤቱ ስትሆኑ ከሰው ጋር ልትነጋገሩ ትችላላችሁ፣ ብዙ ነገር ታረጋላችሁ። ቤቱ ውስጥ ትበላላችሁ፣ ጠጣላችሁ፣ ፊልም ታያላችሁ፣ ዘፈን ትሰማላችሁ። በጣም ብዙ አይነት ኢነርጂ ቤት ውስጥ ይካሄዳል። ሰው ለፈጣሪ ደግሞ ምንም እንደዚህ አይነት ኢነርጂዎች የሌሉበት ስፔሲፊካሊ የተቀደሰች ቦታ ቤታችሁ ውስጥ አዘጋጁ። ነው ስፔስ ማለት ያ ነው። አስር ፐርሰንት ቦታ መስጠት ማለት ለፈጣሪ አንድም እሱ ነው። ሌላኛው ነገር ደግሞ አስር ፐርሰንት ገንዘብ መስጠት ሲባል ይሄ ይሄ አለ አይደለ፣ ከ በቃ የለኝም እኮ ግዴታ ሆኖ ነው አስር ፐርሰንት የምሰጠው የሆነ ከእጥረት ኢነርጂ ከእጥረት ኢነርጂ ስላችሁ ከስኬርሲቲ ማይንድ ሴት ተነስታችሁ በቃ የሆነ አለ አይደለ ፈርታችሁ ከፍርሃት የሆነ በቃ አስር ፐርሰንት እኮ ግዴታ ነው ወይ እንዲባረግበት ሲሆን አንዳንዴ፣ ተጨናንቃችሁ የምታረጉት ነገር ልክ አይደለም። ባታረጉ ይሻላችኋል። ምክንያቱም ማስገባታችሁ ሳይሆን የሚታየው ኢንቴንሽን ነው የሚታየው። ኢንቴንሽናችሁ በደንብ ነው የሚታየው። ነገሮችን ስታረጉ የምታረጉበት መንገድ እንጂ ነገር እያው መብዛቱ ማነሱ ምናምን ነገር አይደለም። ገንዘብ እንኳን ስትሰጡ ምን ኢንቴንሽን ኖሯችሁ ቼክ አርጎ ራሳችሁ ነው፣ ከፍርሃት ነው ከፍርሃት ነው፣ ከድፍረት ነው፣ ከፍቅር ነው፣ ከምን አንፃ ነው እራሱ ገንዘብ የምትሰጡት ማወቅ ያለባችሁ ነገር። ከልቤ ነው የምነግራችሁ፣ ገንዘብ ሲባል ገንዘብ ሲባል ኢስ ጀስት ይህ በቃ ወረቀት ብቻ አይደለም። ገንዘብ ማለት ኢስ ኤነርጂ ማለት አጥኑ። ይሄንን ምስላችሁ እንድታጠኑ ነው ምንድን ነው ምናምን ብላችሁ ማለት ሰርች አድርጉ። በደንብ ማወቅ ያለባችሁ ገንዘብ ምንድን ነው፣ ገንዘብ ኤነርጂ ነው። ኤነርጂ ነው ማለት ፓወር አለው ማለት ነው። ሶ ከፓወሩ ጋር እናንተ የምታስተላልፉት የአንሲን የሆነ ኢነርጂ አለ። ያ ኢነርጂ ደግሞ እየተመታ ከሆነ እየሰጣችሁ ሰውን እየተቀበላችሁ ስለሆነ ስቲል አስር ፐርሰንት አይደለም መስጠት፣ በቃ ቴክ እያደረጋችሁ ስለሆነ ባትሰጡ ነው የሚሻለው። ኢንቴንሽናችሁ ልክ ካልሆነ ይቅርባችሁ። ስትሰጡ ያላችሁን ማለት ለሌላቸው ሰዎች ሊሆን ይችላል፣ በየሃይማኖታችሁ ቤተክርስቲያን ላይ ወይ ደግሞ በየሃይማኖታችሁ በራሳችሁ መስጠት ባለባችሁ ልክ መስጠት ይችላላችሁ። ግዴታ አስር ፐርሰንት ሲባል ገንዘብ ብቻ ለማለት ተፈልጎ ስላልሆነ ለሰዎች ራሱ ለመስጠት ስታስቡ አሪ ዩ ጊቪንግ ኦር ቴኪንግ የሚለውን ቼክ አድርጉት። ምክንያቱም የሚታየው ስቲል ስነግራችሁ ኢንቴንሽናችሁ ነው፣ እንጂ ለምን አንድ ብር አይሆንም ለምን አንድ ሺህ አይሆንም፣ ማለት ልባችሁ በፍቅር ተሞልቶ መሆን አለበት የምትሰጡት። ለምንም በምንም አይነት ሁኔታ በሼም ወይም ደግሞ ወይኔ ጉዴ ፈላ በቃ የሆነ ከመጨናነቅ የምታደርጉት ነገር በሙሉ መስጠት አይባልም። ከልቤ ነው የምላችሁ ማለት መስጠት አይደለም። ያ ኢነርጂ፣ የተመታ ኢነርጂ ነው። ኢነርጂ ኤቭሪቲንግ ኢዝ ኢነርጂ፣ ቅድም ነግራችኋለሁ። ሁሉንም ነገር መረዳት ከፈለጋችሁ በኢነርጂ ሌቭል ታረዱ። የሚታየው ኢንቴንሽናችሁ፣ ልታረጉ ያሰባችሁበት ያ አንሲን ኢነርጂ ስላለ ከገንዘቡ ጋር አብሮ ኢነርጂው ነው የሚሄደው። ስለዚህ ቼክ ዮር ኢነርጂ ከምን አንጻር ነው እየሰጣችሁ ያላችሁት? ለግዴታ ምናምን ነገር ብላችሁ በጣም ተጨናንቃችሁ በጣም ማይሆን ስቴት ላይ ሆናችሁ የምታደርጉት ነገር በሙሉ አስራት አይደለም፣ ከምንም አይቆጠርም ስነግራችሁ። ምክንያቱም ኢንቴንሽን ነው የሚታየው። ምክንያቱም መኒ ኢዝ ኢነርጂ በራሱ ምን ስለሆነ፣ ኢነርጂ ስለሆነ። ይህን ደግሞ በራሳችሁ ማጥናት ትችላላችሁ፣ እኔ ስላልኳችሁ አይደለም። ሞር ደግሞ ስለዚህ ጉዳይ አንደርስታንድ ለማድረግ ቁጭ በሉ ብቻችሁን። ሳይለንስ ታይም፣ የዝምታ ጊዜ ይኑራችሁ። ምንም ነገር ሲነገራችሁ ዝም ብላችሁ አሜን አትበሉ፣ አንደርስታንድ አድርጉ። ተረዱ። በራሳችሁ አጥኑ። እዛ ውጪ ምን ያክሎቻችሁ ናችሁ? እስካሁን ድረስ ያወሯችሁን ሶስቱን ነገሮች እየተገበራችሁ ያላችሁ ሰዎች ምን ያክሎቻችሁ ናችሁ? መልሳችሁን ኮሜንት ሴክሽን ላይ ይጠብቃለሁ። ከዛ ውጪ ኢን ፎሎ እያደረጋችሁ ይመቻችሁ።